አሰላሙ አሌይኩም ወረሕመቱላሁ ወበረካቱ እንደምናላችሁ። ውድና የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ የኤርትራውያን ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እንጠይቃለን። ቪዲዮውን በላይክና ሼር ይጀምሩ። ቀጥታ ይዤላቸው ወደ መጣሁት ዝርዝር መረጃዎች እናመራለን። በቤላሩስ ድንበር ላይ አብሯቸው ሲጓዝ የነበረ ኤርትራዊ ስደተኛን አስከሬን የያዙ ሁለት ኤርትራውያን ስደተኞች ተገኙ። የቤላሩስ የድንበር ጠባቂዎች ሁለት ኤርትራውያን ስደተኞች አብሯቸው ሲጓዝ የነበረውን ኤርትራዊ አስከሬን ይዘው እንዳገኟቸው አስታውቀዋል። ቤላሩስን ከላቲቪያ በሚያዋስነው ሰሜናዊ ግዛት ብራስላቭ የኤርትራዊው አስከሬን መገኘቱ ኤስቢ መገናኛ ብዙኃን ዘግቧል ኤርትራውያን መሆናቸውን በአስተርጓሚ የገለጹ ስደተኞች እንደተናገሩት ላቲቪያ ከገቡ በኋላ የወታደር ልብስ በለበሱ ሰዎች ድብደባ ደርሶባቸዋል እነዚህ ግለሰቦች ስልካቸውን እንደወሰዱባቸው በመሣሪያ እንዳስፈራሯቸው እና ቤላሩስ ድንበር ላይ ጥለዋቸው እንደሄዱ ስደተኞቹ ተናግረዋል ኤርትራውያኑ ስደተኞች ለቤላሩስ ፖሊስ እንደገለጹት አብሯቸው ይጓዝ የነበረው የ29 ዓመት ኤርትራዊ ስደተኛ በደረሰበት ድብደባ መንገድ ላይ ሳሉ ሕይወቱ አልፏል። የብራስላቭ ግዛት መርማሪዎች በመንገድ ላይ የነበረው ስደተኛ እንደሞተና በአስከሬኑ ላይ ምርመራ እየተደረገ መሆኑን ገልጸዋል። የግዛቱ የምርመራ ኮሚቴ እንዳለው ከአውሮፓውያኑ 2015 ጀምሮ በተከሰተው የስደተኞች ቀውስ ምክንያት በቤላሩስ እና በላቲቪያ ድንበር 35 ሰዎች ሕይወታቸው አልፏል። ቤላሩስ በምስራቅ በኩል ከሩሲያ፣ በደቡብ በኩል ከዩክሬን፣ በሰሜን በኩል ከላቲቪያ፣ በምዕራብ በኩል ከፖላንድ እንዲሁም በሰሜን ምዕራብ በኩል ከሊትዌኒያ ጋር ትዋሰናለች። ከቱርክ የሚነሱ ስደተኞች በቡልጋሪያ፣ በሮማኒያ፣ በማልዶቫ እና በዩክሬን በኩል አቋርጠው ወደ ስዊድንና ኖርዌይ ለመግባት ቤላሩስን እንደ መሸጋገሪያ ይጠቀማሉ። ስደተኞች በህጋዊ መንገድ ሩሲያ ከገቡ በኋላ ወደ ቤላሩስ፣ ፖላንድ፣ ጀርመን እና ሌሎችም የአውሮፓ ሀገራት ይሻገራሉ። የሜዲተራኒያን ባህርን አቋርጠው በሊቢያ በረሃ ወደ አውሮፓ የሚጓዝ ስደተኞች ለግድያ ለስቅይት እንዲሁም ለገንዘብና ለስነ ልቦና ብዝበዛ እንደሚጋለጡ ዓለም አቀፍ የሰብአዊ መብት ተሟጋቾች ያወጧቸው ተደጋጋሚ ሪፖርቶች ያሳያሉ። በሊቢያ በረሃ ያለውን እንግልት ለመሸሽ ስደተኞች የምስራቅ አውሮፓና የማዕከላዊ አውሮፓን መንገድ እንደ አማራጭ ይጠቀማሉ። በርካታ አፍሪካውያን ስደተኞች በሊቢያ በኩል በባህር እንዲሁም በተጎራባች ሀገራት በኩል በድንበር በሚያደርጓቸው ጉዞዎች በተደጋጋሚ ለሞት እየተዳረጉ መሆናቸውን የሚወጡ ሪፖርቶች ያመለክታሉ። በዚህ ዘገባ ላይ ተጨማሪ መረጃ ስደተኞችን ያሳፈረች ጀልባ ሰምጣ ህጻናትን ጨምሮ አርባ ሰዎች ሞቱ። ከቱኒሲያ የባህር ዳርቻ ወጣ ብሎ ስደተኞችን ያሳፈረች ጀልባ ሰምጣ ህፃናትን ጨምሮ ቢያንስ 40 ሰዎች መሞታቸውን የሀገሪቱ ባለስልጣናት አስታወቁ። ይህ ከ40 በላይ ሰዎች የሞቱበት የባህር ላይ አደጋ በዚህ አውሮፓውያኑ አመት ውስጥ በአካባቢው ከደረሱት እጅግ የከፉት መካከል መሆኑን ተነግሯል። ጀልባዋ በማዕከላዊ ቱኒዚያ ግዛት ውስጥ በምትገኘው የሜዲትራኒያን ባህር ወደብ ከሆነችው ማህዲያ ወጣ ብሎ ባለው የባህሩ ክፍል ላይ በሰመጠችበት ጊዜ ሰባ የሚደርሱ ስደተኞችን ይዛ እንደነበር ባለስልጣናት አስታውቀዋል። በሰመጠችው ጀልባ ላይ ተሳፍረው የነበሩት ሁሉም ሰዎች ከሰሃራ በታች ካሉ የአፍሪካ አገራት የመጡ መሆናቸውን ባለስልጣኑ ቢጠቅሱም ዝርዝር ግን ከመናገር ተቆጥበዋል። ከሰሜን አፍሪካ የባህር ዳርቻዎች በመነሳት ወደ አውሮፓው ለመሻገር ሲሞክሩ ከሚደርሱ ተደጋጋሚ አደጋዎች ውስጥ ከቅርብ ጊዜ ወዲህ ከተከሰቱት ይህ በርካታ ሰዎች የሞቱበት ነው። የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው በማዕከላዊ ሜዲትራኒያን ባህር በኩል ወደ አውሮፓ ለመሻገር በ2023 ከ210 ሺህ በላይ ሰዎች ሙከራ አድርገዋል። ከነዚህም መካከል ከ60 ሺህ የሚልቁት በባህር ላይ ተይዘው ወደ መጡበት እንዲመለሱ ሲደረጉ፣ ወደ 2000 የሚጠጉት ደግሞ ባህር ላይ ሳሉ ህይወታቸው አልፏል። ረቡ ዕለት ተከስቶ ከአርባ በላይ ሰዎች ካለቁበት የስደተኞች ጀልባ መስመጥ አደጋ ውስጥ ወደ ሰላሳ የሚጠጉት በህይወት ሊተርፉ ችለዋል። አደጋውን ተከትሎ የቱኒዚያ ባለሥልጣናት ለበርካታ ሰዎች ህይወት ማለፍ ምክንያት የሆነው የጀልባዋ መስመጥ አደጋ የደረሰበትን ምክንያት እና ሁኔታን ለማወቅ ምርመራ ጀምረዋል። እየጨመረ የሄደውን ጦርነትና ድህነትን በመሸሽ የተሻለ ህይወት ፍለጋ ሀገራቸውን ጥለው በሚሰደዱ አፍሪካውያን ምክንያት ስደተኞችን ለመቆጣጠር ከፍተኛ ጫና ቱኒዚያ እየገጠማት ነው። ከአፍሪካ ወደ አውሮፓ በባህር በኩል የሚደረገው የስደት ጉዞ በዓለም ላይ እጅግ አደገኛ ከሚባሉት መስመሮች መካከል አንዱ ነው። ባለፈው አመት የካቲት ላይ ከቱኒዚያዋ ከተማ ስፋክ የባህር ዳርቻ ወጣ ብሎ ከ ከአርባ በላይ ሱዳናውያንን ያሳፈረች ጀልባ ሰምጣ እንደነበር ይታወሳል። በአውሮፓውያኑ 2023 የአውሮፓ ህብረት ከአፍሪካ ተነስተው ወደ አህጉሪቱ የሚሻገሩትን መደበኛ ያልሆኑ ስደተኞችን ለመቆጣጠር ከቱኒዚያ ጋር ስምምነት ተፈራርሞ ነበር። ይህ ስምምነትም ስደተኞችን በድብቅ ወደ አውሮፓ እንዳይሻገሩ ለማድረግ የድንበር ጥበቃን ለማጠንከርና ወደ መጡበት ለመመለስ አንድ መቶ አስራ ስምንት ሚሊዮን ዶላር ተካቶበት ነበር። ለአሁን ያለን መረጃ ይህን ይመስላል። ለብርታቶቼ ቪዲዮውን ላይክ እና ሼር ማድረግ አትዘንጉ። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እንጠይቃለን። በሌላ መረጃ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። አሰላሙ ዐለይኩም ወረሕመቱላህ ወበረካቱ።